ሰላም፣ ጤና ይስጥልኝ። እንደምን አላችሁ? ውድ ልግዳ ቤተሰቦች፣ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ሰሞኑን የኢትዮጵያ ብሔራዊ ቡድን ዋልያዎቹ በሞሮኮ የዓለም ዋንጫ ማጣሪያ አምስተኛና ስድስተኛ ጨዋታዎቹን ከፖለቲካ ባላንጣዋ ግብፅ እንዲሁም ደግሞ ከትንሹ ሀገር ጅቡቲ ጋር በማድረግ የመጀመሪያውን ጨዋታ ሁለት ለባዶ በመሸነፍ ሁለተኛውን ጨዋታ ደግሞ በሰፊ የጎል ልዩነት ስድስት ለአንድ በማሸነፍ እንግዲህ በዛሬው ዕለት ወደ ሀገሩ ተመልሷል ማለት ነው። በተለይም ከግብፅ ጋር በነበረው ጨዋታ ውዝግብ አስከትሎ የነበረው የአስቻለው ታመነ ጉዳይ እንግዲህ አሁን ተረጋግቷል ማለት ይቻላል፣ ማለት ነው። ከዚህም ጋር በተገናኘ የዋሊያዎቹን አምበል ያስቻለው ታመነ የእግር ኳስ ሕይወት በተወሰነ መልኩ ላስቃኛችሁ ወደድኩ። አብራችሁን ቆዩ። እንግዲህ አስቻለው ታመነ 2007 ጀምሮ በእርሱ ደረጃ በክለብ ሆነ በብሔራዊ ቡድን ደረጃ በወጥነት የተጫወተ ተጫዋች የለም ማለት ይቻላል፣ ማለት ነው። በተለይም እንግዲህ በ2007 ሰኔ ወር የመጀመሪያ ሳምንት ኢትዮጵያ በአፍሪካ ዋንጫ ማጣሪያ በባህርዳር ኢንተርናሽናል ስቴዲየም ለሴቱን ሁለላንድ ስታሸንፍ ከሰላዲን በርጌቾ ጋር ድንቅ ጥምረት እንግዲህ በመፍጠር ሀገሩን በከፍተኛ ደረጃ ማገልገል የቻለበትን ሁኔታ መርሳት አንችልም ማለት ነው። እንግዲህ ከሌላ ወደ አዲስ አበባ መጥቶ ለደደቢት መጫወት ከጀመረ በኋላ አልፎ አልፎ የመሰለ ፍድል የነበረው አስቻለው ታመነ ከአሰልጣኝ ዮሐንስ ሳህሌ ቡድን ቡድኑን መረከብ በኋላ በየጨዋታው ቋሚ ተሰላፊ መሆን በመሆን ይበልጥ እራሱን እያጎለበተ የተሻለ ተጫዋች መሆን የቻለበትን ሁኔታ መመልከት እንችላለን ማለት ነው። የዚያን አመት እንግዲህ ክስተት በመሆን በቅጧል በብሔራዊ ቡድንም በሚያዚያ ወር ማለት ነው 2007 በኋላ በቀዳሚ ተመራችሁንም ለብሔራዊ ቡድን ማገልገል የቻለበትን ሁኔታ ማስታወስ እንችላለን ማለት ነው። እንግዲህ አስቻለው ታመነም ያን ወቅት የወቅቱ የኢትዮጵያ ብሔራዊ ቡድን አምበልም በመሆን ማለት ነው በ2007 ክረምት ክረምት ላይ ቅዱስ ጊዮርጊስን በመቀላቀል በ2008 እና በ2009 ከሊጉ ዋንጫ ባሻገር የአመቱ የ ክብር ተጫዎች በመሆንም ሽልማት እያገኘበትን ሁኔታ እናስታውሳለን፣ ማለት ነው እንግዲህ ከደጉ ደባበ ሰላዲን ሰይድን፣ ሰላዲን በርጌቾና አይዛቅ ኢሴንጋ ጋር ጥሩ ሂደት ነበረው ማለት ይቻላል። መዛን ጊዜ በዚህ ሂደት እንግዲህ የሚታክት ኢንተርናሽናል ጨዋታም በክለቡ ሆነ በብሔራዊ ቡድን ደረጃ በተለያዩ አሰልጣኞች ስርም እንግዲህ ሀገሩን በመወከል እንዲሁም ደግሞ ለቅዱስ ጊዮርጊስ መጮት እየቻለ ተጫዋች ነው ማለት ነው እንግዲህ። ከቅዱስ ጊዮርጊስ ጋርም በካፍ ቻምፒዮንስ ሊግ 16 ውስጥ መግባትም የቻለበትን ሁኔታ እንመለከታለን። ከክለቡ ጋርም ከተለያየ በኋላ ከቅዱስ ጊዮርጊስ ጋር ከተለያየ በኋላ በተለይም ከፋሲል ከነማ ከአሬድ ባየህና ከድርኩል ባሊ ጋር ጥሩ ጥምረት ፈጥረው በአሰልጣኝ ስዩም ከበደ ማለት ነው ፋሲል የመጀመሪያውን ዋንጫ ሲያገኝም ድንቅ የመከላከል ብቃትን ማሳየት የቻለ ተጫዎችም እንደነበር አይዘነጋም ማለት ነው። እንግዲህ ባለፉት ዓመታት ደግሞ በተለይም ከፋሲል ጋር ከተለያየ በኋላ ማለት ነው ለመቻል እየተጫወተ የሚገኝ ተጫዎች ነው። ከዮናስ ተፈራ ከፍ ያለው ተስፋዬ እና ጌታነ ከበደ በኋላ ዲላ ስትነሳ አብሮ ስሙ የሚጠቀስ ተጫዎች ነው ማለት ነው። እንግዲህ ይህ ተጫዎች አሁን በፕሪሚየር ሊጉ እንዲሁም ደግሞ በኢትዮጵያ ብሔራዊ ቡድን ማለት ነው ልምድ ያላቸው ተጫዋቾች ተከላካዮች ከሚባሉት አንደኛው ነው ማለት ይቻላል ማለት ነው። ኢትዮጵያ እንግዲህ በ2022 በካሜሩን የአፍሪካ ዋንጫ ስትሳተፍ የተከላካይ መስመሩን ቀዳሚ ተመራጭ የነበረ አስቻለው ታመነ በዚህ ወቅት እንግዲህ ሀገሩን በአንበልነትም መምራት የቻለ ተጫዎች ነበር ማለት ይቻላል። ሌላው በዓለም ዋንጫ ማጣሪያ እንግዲህ በባህር ዳር ኢንተርናሽናል ስቴዲየም ዚምባብዌ ላይ በመጨረሻ ደቂቃ የፍጹም ቅጣት ምት ጎል በማስቆጠር በዚያን የጫና ስሜት ኃላፊነት በመውሰድ እንግዲህ የራሱን ድንቅ ብቃት ማሳየት የቻለ ተጫዋች ነበር ማለት ይቻላል ማለት ነው። እንግዲህ በቅርብ ጊዜም ጊዜ ትዳር መስርቶ ሲያበቃ የራሱን የግል ቢዝነስ ጀምሮ ለሌሎች ተጫዋቾችም አሪያ መሆን የቻለ ተጫዋች ነው ተጫዋች ማለት ነው። ለሀገርም እንግዲህ ባበረከተውና እያበረከተ ባለው አስተዋጽኦም ከልብ በርካታ የስፖርት ቤተሰቦች እያመሰገኑት ይገኛሉ ማለት ነው እንግዲህ በ2025 በዓለም ዋንጫ ማጣሪያ ሀገሩን በአምበልነት በመምራትም እንግዲህ በተለይም በዓለም አቀፍ እንዲሁም ደግሞ በአፍሪካ እግር ኳስ ግንባር ቀደም ሁና ከምትገኘው ግብጽ ጋር ሀገሩን በአምበልነት በመምራትም እንግዲህ ምንም እንኳ ኢትዮጵያ ውለል ለባዶ በግብፅ ብትሸነፈም ሀገሩን በአምበልነት መምራት የቻለ ተጫዋች መሆን ይችሏል ማለት ነው። ሌላው እንግዲህ ከጅቡቲ ብሔራዊ ቡድን ጋር በነበረው ጨዋታ ሀገሩን በአምበልነት በመምራት እንዲሁም ደግሞ የተከላካይ ስፍራውን በተሻለ በመምራት እንግዲህ ሀገሩ ስድስት ለአንድ እንድታሸንፍ አድርጎም የመለሰበትን ሁኔታ መመልከት እንችላለን ማለት ነው። ሌላው እንግዲህ ወደ ሀገራችንም ስንመለስ በኢትዮጵያ ፕሪሚየር ሊግ ከመቻል ጋርም እንግዲህ ጥሩ የሚባል ጊዜ እያሳለፈ ይገኛል ማለት ነው። ከጉዳት ነፃ ሆኖ በሚገጅምባቸው ሁኔታዎች የመቻል ቋሚ ተሰላፊ በመሆንም ከብሔራዊ ቡድን በተጨማሪ በሚጫወትበት ክለብም አገልግሎት እየሰጠ የሚገኝበትን ሁኔታ እየተመለከትን እንገኛለን ማለት ነው። ሌላው ከእግር ኳሱም በዘለለ ቅድም እንዳነሳሁት በተለይም በሌላ ቢዝነስም በመሰማራት ለሌላ እግር ኳስ ተጫዋቾች ቢዝነሳቸውን ወይም ደግሞ የሚያገኙትን ደሞዝ አላስፈላጊ ቦታ ላይ እንዳያውሉ በተለይም የሆቴል ኢንቨስትመንት ላይ እንዲያደርጉ በማድረግም የራሱን አስተዋጽኦ እያደረገ ያለ ተጫዋች ነው ማለት ነው። እንግዲህ አሁን እድሜው ወደ ሠላሳ ሦስት ዓመት የደረሰበት ሁኔታ አለ ማለት ነው። እንግዲህ በዚህ እድሜው ሀገሩንም እንዲሁም ደግሞ የሚጫወትበትን ክለብም እያገለገለ ይገኛል። ማለት ነው እንግዲህ ሀገራችን ቀጣይ በርካታ ጨዋታዎችን ታደርጋለች ማለት ነው። በተለያዩ ውድድሮች እነዛ ጨዋታዎች ላይ ተመርጦ ሀገሩን ወክሎ ይጫወታል ወይ የሚለውን እንግዲህ ወደፊት አብረን የምንመለከት ይሆናል ማለት ነው።